ቲሩ ቴና እርግዝናን እንዴት መጸነስ እንደሚቻል ያስረዳል። ጥሩ ጤና ለኢትዮጵያ ማኅበረሰብ አስተማማኝና ተደራሽ የጤና መረጃ ለመስጠት ቁርጠኛ ነው። ሁሉም ሰው ትክክለኛና ከባህል ጋር ተዛማጅነት ያላቸውን የጤና ሀብቶች ማግኘት ይገባዋል። በዚህ ቪዲዮ ውስጥ፣ እንዴት መጸነስ እንዳለብን አጠቃላይ መመሪያን እናቀርብልዎታለን። አስደናቂ የእርግዝና መሠረታዊ መርሆችን እንቃኛለን፣ በመራባት ላይ ተጽዕኖ ሊያሳድሩ የሚችሉ የተለያዩ ምክንያቶችን እንገልጻለን። ልጅን መጸነስ ለብዙ ባለትዳሮች ተፈጥሯዊ ሂደት መሆኑን አጽንኦት እንሰጣለን። ይህንን ጉዞ በልበ ሙሉነትና በተስፋ ለመጓዝ የሚያስፈልግዎትን እውቀትና ድጋፍ ልንሰጠው ዓላማችን ነው። የጽንሰ ሐሳብ መሠረታዊ ነገሮችን መረዳት የሴት የመራቢያ ሥርዓት በጣም ጥሩውን የሴት የመራቢያ ስርዓት በመረዳት እንጀምር። እንቁላሎቹ የሴቷ እንቁላሎች የሚቀመጡበት ሲሆን የማህፀን ቱቦዎች ደግሞ ኦቫሪን ከማህፀን ጋር የሚያገናኙ መንገዶች ናቸው። ማህፀን ወይም ማህፀን የዳበረ እንቁላል የሚበቅልበት ሲሆን፣ የማህፀን ጫፍ ደግሞ ከማህፀን በታች ያለው መክፈቻ ነው። በየወሩ አንዲት ሴት የወር አበባ ዑደት ታደርጋለች። በዚህ ጓፍ ኦቬሽን ይባላል። ወንድ የመራቢያ ስርዓት። የአንድ ወንድ የመራባት ችሎታም እንዲሁ አስፈላጊ ነው። እንስቶቹ የወንድ የዘር ፍሬ ያመነጫሉ። በሚወጣበት ጊዜ የወንድ የዘር ፍሬ ወደ እንቁላል ለመጓዝ ይለቀቃል። የወንድ የዘር ፈሳሽ መንቀሳቀስ ወይም የወንድ የዘር ፍሬ እንዴት እንደሚዋኝና የወንድ የዘር ጥራት ለማዳበሪያ ወሳኝ ናቸው። የመራቢያ ሂደት አሁን ስለ መጸነስ ጊዜ እንነጋገር። ከግንኙነት በኋላ የወንድ የዘር ፍሬ እንቁላልን ለማሟላት በሴቷ የመራቢያ ስርዓት ውስጥ ይጓዛል። አንድ የወንድ የዘር ፍሬ ብቻ እንቁላልን በተሳካ ሁኔታ ማዳቀል ይችላል እና ይህ አስደናቂ ጊዜ የአዲሱ ሕይወት የመጀመሪያ ህዋስ ይፈጥራል። መትከል፣ ከዚያም የዳበረው እንቁላል ወደ ማኅፀን ውስጥ ይጓዛልና ከማኅፀን ሽፋን ጋር ይጣበቃል። ይህ መትከል ይባላል እና የእርግዝና መጀመሪያ ነው። ሆርሞኖች በዚህ የመጀመሪያ ደረጃ ላይ ወሳኝ ሚና ይጫወታሉ። የመራባት ሁኔታን የሚነኩ ምክንያቶች ዕድመ እድሜ በተለይ ለሴቶች ወሳኝ ነገር ነው። የሴት ልጅ መውለድ በሰላሳዎቹ ውስጥ ቀስ በቀስ ማሽቆልቆል ይጀምራል። ከሰላሳ አምስት በኋላ በፍጥነት እየቀነሰ ይሄዳል። ወንዶች ረዘም ላለ ጊዜ ለምነት ሊቆዩ ይችላሉ። የወንድ የዘር ጥራት ደግሞ ከእድሜ ጋር ሊቀንስ ይችላል። አመጋገብ፣ የምትበሉት ነገር ትልቅ ሚና ይጫወታል። በቪታሚኖች እና ማዕድናት የበለፀገ የተመጣጠነ አመጋገብ ለወንዶች እና ለሴቶች አስፈላጊ ነው። አንዳንድ ጤናማ እና ጣፋጭ የሆኑ የኢትዮጵያ ምግቦችን እናሳያለን፣ መራባትን ይደግፋሉ። የአካል ብቃት እንቅስቃሴ ያድርጉ። አዘውትሮ የአካል ብቃት እንቅስቃሴ ማድረግ ጠቃሚ ነው፣ ነገር ግን በጣም ኃይለኛ የአካል ብቃት እንቅስቃሴ አንዳንድ ጊዜ የመራባት ሁኔታን ሊያስተጓጉል ይችላል። ውጥረት። ውጥረት በሆርሞን መጠን ላይ ተጽዕኖ ሊያሳድር እና ለመፀነስ አስቸጋሪ ያደርገዋል። አንዳንድ ልማዳዊ ድርጊቶችን ወይም ከማህበረሰቡ ሊያገኙት የሚችሉትን ድጋፍ ጨምሮ ለኢትዮጵያውያን ተመልካቾች ጠቃሚ የሆኑ አንዳንድ የጭንቀት ቅነሳ ዘዴዎችን እናከፍላለን። ማጨስና አልኮል ማጨስና አልኮል በወንዶች እና በሴቶች የመራባት ላይ ከፍተኛ አሉታዊ ተጽዕኖ አላቸው። ክብደት ሁለቱም ከመጠን በላይ ክብደት እና ዝቅተኛ ክብደት የሆርሞን ሚዛንን ሊያበላሹ እና ለመጸነስ የበለጠ ፈታኝ ያደርጉታል። የህክምና ሁኔታዎች የሴት ሁኔታዎች፦ እንደ ፖሊሲስቲክ ኦቫሪ ሲንድረም ፒሲሲስ፣ ኢንዶሜሪዮሲስ፣ የማሕፀን ፋይብሮይድስና የእንቁላል መፈጠር ችግር ያሉ አንዳንድ የጤና እክሎች የሴቶችን የመራባት አቅም ላይ ተጽዕኖ ሊያሳድሩ ይችላሉ። የወንድ ሁኔታዎች፦ በወንዶች ላይ የወሊድ መጠን ዝቅተኛ የወንድ የዘር ፍሬ ቁጥር፣ ደካማ የወንድ የዘር ፈሳሽ እንቅስቃሴ፣ ከረከካዊ እና ኢንፌክሽኖች ባሉ ሁኔታዎች ሊጎዳ ይችላል። መድኃኒቶች እና ህክምናዎች አንዳንድ መድኃኒቶች እና ህክምናዎች የመራባትን ተጽዕኖ ሊጎዱ እንደሚችሉ ማወቅ አስፈላጊ ነው። ለማርገዝ ካሰቡ ስለሚወስዷቸው መድኃኒቶች ሁል ጊዜ ከሐኪሙ ጋር ይነጋገሩ። የመጸነስ እድሎችዎን ለመጨመር ጠቃሚ ምክሮች፣ የጊዜ ግንኙነት፣ የመጸነስ እድሎችዎን ለማሻሻል የግብረ ሥጋ ግንኙነትን በትክክል በጊዜ መወሰን አስፈላጊ ነው። እንደ ባሳል የሰውነት ሙቀትና ኦቬሽን ትንበያ ኪትስ በመጠቀም እንቁላልን እንዴት መከታተል እንደሚቻል ለማወቅ በኢትዮጵያ የማህፀን ሐኪም ያማክሩ። እንቁላል በሚጥሉበት ጊዜ መደበኛ ግንኙነት ማድረግ አስፈላጊ ነው። ጤናማ የአኗኗር ዘይቤ የእኛ ምርት ዶክተሮች ጤናማ የአኗኗር ዘይቤን አስፈላጊነት ያጠናክራሉ። የተመጣጠነ አመጋገብ፣ መደበኛ የአካል ብቃት እንቅስቃሴና ጭንቀትን መቆጣጠር ከኢትዮጵያ ባህል ጋር የሚስማማ ጤናማ አመጋገብ የአካል ብቃት እንቅስቃሴና ጭንቀትን ለመቀነስ ልዩ ምክሮችን እናቀርባለን። ቅድመ ግምት ጤና ሰውነትዎን ለእርግዝና ማዘጋጀት አስፈላጊ ነው። ከመፀነሰው በፊትም ቢሆን የቅድመ ወሊድ ቪታሚኖችን በተለይም ፎሊክ አሲድ የመውሰድን አስፈላጊነት እነጋግራለን። በተጨማሪም ጥንዶች ምርመራ እንዲያደርጉ እና ማንኛውንም የጤና ችግር እንዲፈቱ እናበረታታለን። እርዳታ መቼ እንደሚፈለግ ከአንድ ስፔሻሊስት እርዳታ መቼ እንደሚፈልጉ ማወቅ አስፈላጊ ነው። ጥንዶች ከአንድ ዓመት ሙከራ በኋላ ከ35 ዓመት በታች ለሆኑ ሴቶች ወይም ከስድስት ወር በኋላ ከ35 በላይ ለሆኑ ሴቶች እርግዝና ካልቻሉ የመራባት ባለሙያን እንዲያማክሩ መክራለን። ቀደም ብሎ እርዳታ መፈለግ የተሳካ ሕክምና ዕድልዎን በእጅጉ ያሻሽላል። የመራባት ሕክምናዎች የመራባት ሕክምና አማራጮች ለአንዳንድ ጥንዶች የወሊድ ህክምና አማራጭ ሊሆን ይችላል። እንደ የወሊድ መድኃኒቶች እንደ ክሎሚድ፣ በማኅፀን ውስጥ ማዳቀል ኤራይ እና በብልቃት ማዳበሪያ ኤቢፍ ያሉ የተለመዱ ህክምናዎችን በአጭሩ እናስተዋውቃለን። በጣም ጥሩ አማራጭ በእያንዳንዱ ባልና ሚስት ልዩ ሁኔታ ላይ ተመሠርተ መሆኑን ገ ተደራሽነት በኢትዮጵያ የእነዚህን ህክምናዎች አቅርቦት እና ተደራሽነት እዚሁ ኢትዮጵያ ውስጥ እንነጋገራለን። የወሊድ ክሊኒኮችን እና ስፔሻሊስቶችን የት እንደሚያገኙ መረጃን እናቀርባለን እና ስለሚያስፈልገው ወጪም እንነጋገራለን። ቲሩ ቴና ስለመውለድ ህክምና እንዴት ሊረዳው ይችላል? ጥሩ ጤና በጉዞ ሁሉ ሊረዳ መጥቷል። በኢትዮጵያ ውስጥ ያሉ ጽሑፎችን፣ ቪዲዮዎችን እና የሆስፒታሎችን እና የዶክተሮች መረጃን ጨምሮ ለማገዝ የተለያዩ ግብዓቶችን እናቀርባለን። ለበለጠ ዝርዝር መረጃ እና መጸነስን በተመለከተ ለግል የተበጀ መመሪያ ህብድብስ ቲሩ ቴና ዶት ኮምን እንድትጎበኙ እናበረታታውታለን እና ጥያቄዎችን ወደ እኛ እንዲያደርጉልን እናበረታታውታለን።